ሀያ ሁለተኛው ሀገር አቀፍ የባህል ስፖርቶች ውድድርና አስራ ስምንተኛው የባህል ስፖርቶች ፌስቲቫል በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ ይካሄዳል። የውድድሩ አስተናጋጅ የሆነው የማዕከላዊ ኢትዮጵያ ክልል ውድድሩን በስኬት ማጠናቀቅ እንዲቻል አስፈላጊውን ዝግጅት ማድረጉን የክልሉ ወጣቶች እና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ በሰጡት መግለጫ አስታውቋል። ሀያ ሁለተኛው የኢትዮጵያ ባህል ስፖርትና አስራ ስምንተኛው የኢትዮጵያ ባህል ስፖርት ፌስቲቫል በሆሳና ከተማ ይደረጋል። በዓሉን በተመለከተ በዓሉን አዘጋጅ የኢትዮጵያ ባህልና ስፖርት ሚኒስቴር ነው። የማዕከላዊ ኢትዮጵያ ክልል የበዓሉ አስተናጋጅ ሆኖ በዚህኛው አመት በዓሉ በድምቀት ይከበራል። በአጠቃላይ በዓሉን በሚመለከት የበዓል ዝግጅት ከሁለት ወር ወዲህ በስፋት ዝግጅት እየተደረጋ ነው የነበረው። ይህንንም የክልሉ አጠቃላይ በ ክልላችን ፕሬዝዳንት የሚመራ አብይ ኮሚቴ በየቀኑ ተግባር እየገመገመ በሁሉም ደረጃ ሙሉ ስራ ሲሰራ ቆይተዋል። ከዚህ ጋር ጎን ለጎን ይህን ስራ ለማሳለጥ እንደ ክልል ወደ ዘጠኝ የሚሆኑ ንዑሳን ኮሚቴዎች ተዋቅረው በየደረጃ ሁሉም ስራውን በእቅድ እየተመራ ስራ ተሰርተዋል። ከዚህ ጋር ተያይዞ አንዱና ትልቁ ትኩረታችን ክልላችን እንደሚታወቀው የሰላም ክልል ነው። ቀጣይ ፕሮግራሞቻችን ደግሞ ከዚሁ ጋር ጎን ለጎን የሚሄድ ስለሆነ የጸጥታን ስራ በሁሉም ደረጃ እንደ ክልል በትኩረት ስንሰራ ቆይተናል። በዚህም ይቅድ ታቅዶ በሁሉም ደረጃ በሁሉም መዋቅሮች በየደረጃ ያለው የጸጥታ አካላት ጉዳዩን ባለቤት ሆኖ የጸጥታ ስራን በትኩረት እየሰሩ ቆይተዋል። በውድድሩና ፌስቲቫሉም ከ1370 በላይ ልዑካን እንደሚሳተፉ የገለጹት ኃላፊውም ለዚህም ክልሉ ሶስት የውድድር ስፍራዎችን ዝግጁ አድርጓል ብለዋል። የማዘውተሪያ ስፍራዎች በትኩረት መዘጋጃት ስለነበረበት እንደ ክልላችን በሆሳና ከተማ በአብዮ ኤርሳሞ ስቴዲየም በዋቸሞ ዩኒቨርሲቲ ግቢ ውስጥ ስቴዲየም ተዘጋጅተዋል። በዱበ ሹርሙ ዱባንቸም ላይ ለፈረስ ጉግስ ያው ባህሉ ባህላዊ ከመሆኑ ጋር ተይዞ ለዛ የሚሆን የማዘውትሪያ ስፍራም ተዘጋጅተዋል። ከዚህ ጋር ተያይዞ አንዱና ትልቁ ትኩረታችን እየነበረው ከሁሉም ሀገሪቱ ክፍል የሚመጡ በርካታ እንግዶች አሉን። በቁጥር ከ አንድ ሺ ሶስት መቶ ሰባ ሰበት በላይ የስፖርት ሊውካን ይገባሉ። ከዚህ ጋር ተያይዞ ይህንን የሚመሩ ዳኞች፣ የቡድን መሪዎች፣ በየደረጃ ያሉት የመንግስት የስራ ኃላፊዎችም ጭምር ለዚህ ፕሮግራም ይገባሉ፣ የሚዲያ አካላት ይገባሉ። ለነዚህ አካላት አንዱና ትልቁ መደረግ የነበረበት የማደሪያ ስፍራዎችን ማዘጋጀት ነበር። ይህንን ከዋቸሞ ዩኒቨርሲቲ ጋር ተነጋግረን ወደ አንድ ሺህ አምስት መቶ የሚሆን የማደሪያ ዝግጅት ተደርገዋል። ሁነቱ ክልሉን ለሌሎች ለማስተዋወቅ ጥሩ አጋጣሚ ነው ያሉት አቶ ጌታቸው ከዚህ ባለፈም ክልሉ በቀጣይ ለሚያስተናግደው ሀገራዊ ሁነት ልምድ የሚወሰድበት እንደሆነም ገልጸዋል። ይሄ በዓል እንደ ክልላችን ክልላችን አዲስ ክልል ነው። ለማዕከላዊ ኢትዮጵያ ክልል እንደ ትልቅ እድል አድርገን ወስደታል። እንደ ክልል መንግስት አንዱ ቀጣይ ላይ የሃያኛው የኢትዮጵያ ብሔር ብሔረሰቦች ቀን ይከበራል። በኢትዮጵያ በክልላችን ለዚህ እንዲያግዘን ደግሞ አንዱ ትልቅ ትምህርት ሊሰጠን የሚችል አንዱ ሀገራዊ ኢቨንት ወይም በዓል ከመሆኑ ጋር ተያይዘው በነዚህ እንግዶች ላይ የምናደርገው ዝግጅት ለቀጣይ ለኛ አቅምም እውቀትም የሚያግዘን ነገር ስለሆነ እንደ ክልል መንግስት እንደ መልካም አጋጣሚ ምድልም ወስደናል። እንደ አዲስ ክልል ክልላችንን ለማስተዋወቅ እጅግ አቅም ሊሆነን የሚችል በዓል ነው ብለን ወስደናል። እንደ ክልል ነገ ትልቅ ሀገራዊ ፕሮግራም ነው የሚኖረን። በዚህ ሀገራዊ ፕሮግራም አንደኛ የእኛ የክልላችን ማህበረሰብ በስፖርታዊ ጨዋነት እንግዳን መቀበል አንዱ የእኛ እቅዳችን ነው። በስፖርታዊ ጨዋነት እንግዳን መቀበል ብቻም ሳይሆን ለእንግዳ የሚሆን የሚመጥን ዝግጅት ማድረግ እንግዶችን ከዚህ ቀደም በተለመደው አካሄድ መቀበል የእኛን መልካምነትን ጭምር ለሌሎች የምናስታወቅበት እድል ከመሆኑ ጋር ተይዞ ነገ በሚኖረን ፕሮግራም ሁሉም ማህበረሰብ ስቴዲየም ገብቶ ባህሎቻችንን የኛንም የሌሎችንም ማየት ማስታወቅ እንደ አንድ ጥሩ አጋጣሚ አድርገን መውሰድ ያስፈልጋል። በሁሉም ደረጃ ያለው የእኛ ማህበረሰብ እንግዶች ሲመጡ ያደረጉትን አሁን እያደረጉ ያሉትን አስተዋጽኦ ጭምር በደንብ አጠናክሮ መሄድ። ቀሪ ክልሎችም አሁን ወደ ክልላችን እየገቡ ያሉት ስለሆነ ቡታጀራ አካባቢ ላይ የተጀመረው ወደ በዚኛውም በአላባ በኩል የተጀመረው ሌሎች አካባቢም ላይ እንግዳ አቀባበል የተደረጉ ዝግጅቶች አሁንም በስፖርታዊ ጫዋነትም በእንግዳ አቀባበል ስርዓትም አንዱ የባህል ስፖርት ከመሆኑም ጋር ተያይዞ በደንብ የእኛ ማህበረሰብ ወጥቶ መቀበል ያስፈልጋል።